ወንዶች ሽንታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋለሁ። ኢንዱስትሪውን እኮ በፓተርን እኮ ቆለብሽው እንደዚህ እንደዚህ ለሌላ አገልግሎት እንዳይሆን እኮ ነው ያደረግኩት። አውሬ ሲያስጠላ በእግዚአብሔር። ውድ ቤተሰቦቻችን እንዴት ሰንብታችኋል? ዛሬም እንግዲህ ለየት ባሉ ቪዲዮዎች መተናል። እስከ መጨረሻው ድረስ መከታተል ነው የሚጠበቅባችሁ። ታዲያ ግን ላይክ እያደረጋችሁ እባካችሁ ቢያንስ ቢያንስ ዛሬ የሆነ ያክል ላይክ ያደረጋችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ ፈታ ትላላችሁ። እስከ መጨረሻው ተከታተሉ። ብዙ ሰዎች ዘርፌ የዚህ ሙዚቃ ትርጉም አባክሽን ብላችሁ ኮመንት ላይ ጽፋችሁልኛል ና የዚህ ሙዚቃ ትርጉም ልነገራችሁ ይመጣል ልፈታላችሁ ማለት ነው። ለመጀመሪያ ሙዚቃውን እናዳምጥ።

እናንተማ ነገር የለም። በመንገድ ላይ ሳልፍ የሆኑ ሰዎች እንዲህ አሉኝ፣ ፍቅረኛሽ አገባ ነው ሚስቱ ሄና አልትሰራ ነው ብለው ሲነግሮኝ እኔም አውቃለሁ አልኳቸው። ምንም ብርቃ አይደለም፣ እኔ እራሴ ሰምቻለሁ። ሙሽራ አየቱ ጋር ነው ወይ እና የምትሰራው ደግሞ ለእሱ ሄዳችሁ፣ ሰክን በልበሉት ሰክም በልበሉት ሰክን በልበሉት ተረጋጋ በሉት፣ ተረጋጋ በሉት። ሰከም በል በሉት፣ ሰከም በል በሉት፣ ሰከም በል በሉት፣ ተረጋጋ በሉት፣ ተረጋጋ በሉ፣ ተረጋጋ በሉት። እኔ እንደሆነ ሰምቻለሁ። ሰከም በል በሉት፣ ሰከም በል በሉት። እኔ ግን እራሴ አውቄያለሁ። ሰከም በል በሉት፣ ሰከም በል በሉት ነው የሚለው። ጋይ ይሄ ነው ትርጉሙ። ምንም የገዛ ፍቅረኛውን ሌላ ሲያገባ እዛ ሰርግ ላይ ተነገራት፣ እሷም ሰምቻለሁ አለች። እንግዲህ ውድ ቤተሰቦቻችን በሚገርሙ ሁኔታ ከልይቷ ከዋናው ዘፈኝ በበለጠ ሳምራ ነው የዘፈነችው። በጣም አንዳንድ ሰው ይሰጠዋል። እንግዲህ ወሬ በደንብ በደንብ በቃ የሆነ አጣጥሙ አጣፍጦ ማውራት ይችልበታል። እና እናመሰግናለን ስለ ትርጉሙ። ልጁም ሰከን ሰከን በልበሉት እናንተም ይስከን እንጂ፣ ያለበለዚያ ከባድ ነው። ሌላም ዘፈን ልታወጣ ነው ሴትዮ ተናዳ። እሱ ካልሰከነ እና በዚህ ሁኔታ ከባድ ነው። ወደ ቀጣይ። ዝናብ ሲመታኝ የሆነ ብርድ ምናምን ፀሀይ ሲሆን ከአንድ ታክሲ ወደ አንድ ታክሲ ምናምን ሲ ያልፋል በደንብ እንደሚያልፍ፣ በደንብ ነበር የማውቀው። እውነትሽን እኮ ነው ከምር። እዚህ አገር ላይ እንደኔና እንዳንቺ ተጨቁን ያደጋለ እንዴ? በተለይ የኔን አስተዳደግማ ብነግርሽ ኩርቱ ፌስታል ሙሉ ማምኮ አይበቃሽም። ደንባሽ መጥረጊያ፣ አቤት የኔ አስተዳደግማ ይለያል። ከምር እስቲ ወንድ ነኝ አምሽቼ ልግባ፣ እስቲ ወንድ ነኝ ምግብ ቀርቦ አልበላም ልበል። ሶስት ፍሬ ቋንጣ ታነሳለች እጄን ወደኋላ የፊጥኝ አስራ በዝርዝር ጥሬ ስጋ ነበር በቃ ጀርበዬ እስኪ ቀላ ያዝ በሞቴ

አንዳንድኤ በግራ ጎንሽ ከተነሳሽ ሶስት አይነት ሽታ። አረ የምን ሶስት አይነት? በአይነት በአይነቱ ካልሲ ነሽ፣ ጫማ ነሽ፣ ብብት ነሽ፣ ከግራ ከቀኝ ያጣድፉሻል። አቤት! በተለይ ክረምት ባሱ ውስጥ ያለው ፍቅር በዚህ ሶስት ታቅፊያለሽ፣ በዚህ ሶስት ታቅፊያለሽ። የምን ጃኩዚ፣ የምን ስቲም? ቁቅሉ ነሽ ነው የምትደርሺው። በቃ አቤት! ሙቀት በዛ ብርድ ወይ ሸገር ውስጥ ያለው መተሳሰብ የማይለያል። እና ምልላችሁ ነው ሶስት አራት ፍሬ ፊልም ከሰራችሁ በኋላ እዚህ የፒፕሉ መሀላናት እርግብ ግቢቱ ላይ የምትወጡትን ነገር እረፉ። በቃ እኔ ደስ አይልም። ከምን ሳክስ ቀይሩ። በቃ ያስለመዳቸውን ሰክሱን ሁሉም አርቲስት ሁሉም የልባባታክ ታምራት እንኳን አልሰማል። እንግዲህ ሌላ ምን ይባላልና፣ በቃ በጣም ቆንጆ አርጎን የዘፈነ እንኳን እሱ ብቻ አልሰማው እንጂ ልጁ ቆንጆ አርጎን ዘፈና ወንዶች ሽንታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋለሁ። እየመጣሽ ተኝ፣ እኔን ባታገኝ የተባለው ለዚህ እኮ ነው። የቀረሽ እሱ ነው። እንደ ወንዶች እንዴት እንደሚሸና አላሳያችሁም። ይሄ እኮ ነው ዘጠነኛው። እሺ፣ እባክህ እባክህ ውሰደ ጌታ ሆይ በገዛ ንብረታችን ቲዩቶሪያል ሰጪን ምን አጠፋል? እዛው እንደ መጥምጥሙ እራሳችሁ ላይ ድናትኑ አባቶቻችን እኮ ወዷ አይደለም የሚተርቱት ለቀባሪው ያረዱት አሉ። ለእኔው አብሮኝ ኖረውን ወንድሜን። እሺ፣ ግን እንዴት ነው መቼም የሚሸናው? ነያሽን እውነት ብሰጥሽ ይዘሽ ልታሸኝ ነው? ቅጣጣችሁ አሁንስ። ረዲያ እሺ፣ ለሴቶች ፌሚኒስት ተብሎ ታጋዮች ነበሩ፣ ለእኛስ ማን ነው ማን ነው? ደግሞ ምን አገባሽ? ከፈለኩኝ እንደ እሳት አደጋ እንዴት ከሻይ ላይ አድርገሽ ነው

አደራ፣ አደራ እንዳትቀር እይ እይ እኔ ነነ ነነ እኔ ነነ እኔ እኔ ነነ እኔ እንዲህ ያደረገኝ ለምን ነው ለምን ነው ብርታት ማረኝ አላልኩጥ አልዳንኩ ማሞኛል አንተን ሰቶ ጤና እንዴት ይነሳኛል? አለበሱን ካባ ይቅር መችሽ አለው። ዋው የምር በጣም ቆንጆ ድምፅ ነው ያላት። በጣም ይህ ድምፅ ሰምቶ አለማድነግ በጣም ከባድ ነው የሚሆነው። በጣም ቆንጆ ድምፅ ነው ያላት። ቬሮኒካን ድምጽ ደግሞ ይመስላል አይደለ? ኖርማል ዘፋኝ ካልሆነች እዛ በጣም ቆንጆ ነው ማለት። ከሆነች ደግሞ በራሷ ቀለም ቢሆን ሞር የተሻለ ነው። ግን ለዚህ መድረክ በጣም ይመጣ ቆንጆ ድምፅ የምር። ጋሽ እዚህ ቤት ነው አይደል? ሰራተኛ ብሎ የጠቆሙ አዎ። መጣች። ነይ ግቢ ግቢ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም ከመግባትሽ በፊት የምጠይቅሽ ጥያቄ አለ እኔም ከመጠየቁ በፊት የምጠይቀው ነገር አለ ምንድን ነው አንቺ ደግሞ የምጠይቅኝ ምን ምን ቻናል አለ ቤት ሲኒማ አለ ቃና አለ ሲኒማ የመጣሽ መሰለሽ እንዴ ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው እኔ እንደሱ ከሆነ ጋሽ ወደዚች ቤት እንደዚህ አልራመድ ወይኔ ሰው ማጣ ሰው ነሽ በቃ ከሱ በፊት ግን ጋሽ ማታ ማታ ላይፍ ስለምገባ ሪንግ ላይ ታሉት ምንድን ነው ደግሞ እሱ ሪንግ በዚህ አይነት እንጀራ ጋግረው የማያውቁ ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምጠብቂው? ሰላሳ ሺህ ኮይ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል። ለፋሚ ቤቶት ሪፖርት ባላስደረግቦት ሻዶባ ከቲክቶከር ስራ አጋዥ ይሰውረን ነው እንግዲህ ምን ይባላል። በተቻለ አቅም ቴዲ ሚስትን ብትይዝልን ደስ ይለናል። ሰብሰብ ብታረግልን መጀመሪያ እንጂ ሞጥ ነው ሞዶ ቀስ አሁን ምን ያደርጋል። ድስት ጦዶባል ቀስሚ ሰሞኑን እንደምታያት እንግዲህ እጅግ በጣም ከአዲስ አበባ ርቃ አምስት ስድስት መቶ ኪሎ ሜትር ሁሉ ርቃ ተራራውን ወንዝን እያቋረጠች የምትሰራውን ቀረፃ እያያቸዋት ነው እንግዲህ ይሄ ከልክ በላይ የሆነ ድፍረት ነው። እኔ በፍጹም ማ አልቀበለው። ምክንያቱም ጊዜውን ሁኔታዎችን ያልዋጀ ጥንቃቄ የሌለው በእውነት በጣም አደገኛ ነው። ቀበሌ ላይ ወይ ወረዳ ሰዎች ኃላፊነት እንወስዳለን ችግር የለም ትምጣ፣ ትቁረጽ ሊሉ ይችላል። ነገር ግን በቂ አይደለም፣ በቂ አይደለም። ዛሬ አንድ ሚሊዮን ሸነ እያገተ አንድ ሚሊዮን የሚጠይቅባቸው ሰዎች እኮ ሞተ ሺህ ብር የሌላቸው ሰዎች እኮ ነው አንድ ሚሊዮን እየተጠየቀባቸው ያለ ሁለት ሚሊዮን፣ ሶስት ሚሊዮን እኮ እየተጠየቀ ነው በአንድ ግለሰብ ማለት ነው። አንቺ እንደምንም አድርገው በሆነ መስመር ቢይዝ እኮ ደህና ገንዘብ እንደሚገኝ እኮ ይታወቃል። አርባም አምሳ መቶ ሚሊዮን ቢጠየቅ በአንቺ ጉዳይ ላይ እንደሚከፈል ይታወቅ። ስለዚህ እንደዚህ ያሉ አደገኛ የሆኑ ነገሮች ላይ መግባቱ ትክክል አይደለም። በጣም ዘርፈ ሙዙ ያላት ሴት ነች፣ ደፋር ነች እንደ ባለቤቷ። አገሯን በጣም ነው የምትወድ፣ እንደ ቴዲ አፍሮ ነች። ቴዲ አፍሮ ኢትዮጵያን እጅግ በጣም ከልቡ ከአንጀቱ የሚወድ ለኢትዮጵያ ብዙ ዋጋ የከፈለ ነው። እሷም ለአገሯ ያላት ፍቅር ነው። እንግዲህ በየጫካው በየወንዙ ሰሞኑን አይታችሁታል። በጣም የሚያስፈሩ ቀረጻዎች ሁሉ ነበር በየጫካው በሌሊት ሁሉ ቀረጻዎች በሌሊት ሁሉ እየተደረጉ ነበር። ወንዞችን አቋርጣ ተራሮችን አሻግራ እየሄደች ነበረ። ይህ ሁሉ ለሙያ ለስራ ያላት ፍቅር ነው። እንግዲህ በተቻለ አቅም ቴዲ ሚስትን ብትይዝልን ደስ ይለናል። ሰብሰብ ብታረግልን መጀመሪያ እንጂ ሞጥ ነው። ሞዶቀስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል አለ እና ከሆነ በኋላ እንዲሁም ቢሎ እንዲያም ቢሎ ጥሩ ነገር አይደለም። ቴዲ አፍሮ ምናልባት ከመቶ ሰማንያ ፐርሰንት ኢትዮጵያውያን እንደሚወዱት እናውቃለን። የሚጠሉት 10 ሚሊዮን አምስት ፐርሰንት ሰዎች እጃቸውን አስረዝመው ምን ችግር ሊፈጥሩ እንደሚችሉ ማሰብ ነው፣ እና ጥንቃቄ ማለት እንዲህ ነው። የምትወዱት ትምህርት አዶንያስ እንግሊሽ ሀው ኦልድ አር ዩ

ከባቄላ ምን ሊዘጋጅ ይችላል? ምንቸት አብሽ ለመስራት ምን ያስፈልጋል? ጎመን ጋባሽ ሲገኝ ምን ታዛለህ? እኔ ስፕራይት። አለመግባባት ቢፈጠር ምን ታደርጋለሽ? ህፃናት ምን ተብሎ ሲመረቁት ሰማለ? ውለዱ ክበዱ። ሲገባሽ ሰው ምንድን ምንድነው? እንጃ። አሜሪካ መቼ ይኬዳል? በህልም መታኘተ። በህልም ለእዝን ምን ተይዞ ይኬዳል? አጥሚት ወይም ሙስ ወይም ብርቱ አጥሚት። የኢትዮጵያ ታዋቂ ሯጭ ማን ይሆናል? አይቱ መቅዲዬ ሱስ የሚባል ነገር ቡና እንኳን ትላንትና ከጠጣ እኔ ከቀመስኩ 24 ሰዓት ሊሆን ነው። እኔ እኮ በዚህ ሰዓት ሌላ ነገር ስታረቂ እኮ ነው የማቅሽ። አይ ምንም ልጠጭ ነው። የቡና ሱዝ ያለበት ሰው መጨረሻው ከዚህ አያልፍም። እንግዲህ ጆክ ውስጥ ከማግኘት አያልፍም ፣ ያንም ይደፍሮታልና። ውድ ቤተሰቦቻችን ሰብስክራይብ እያደረጋችሁ አይደለም፣ እያያችሁ ያላችሁት፣ ላይክም አላረጋችሁም። ሰብስክራይብ ላይክ፣ ሼር አድርጉ። ውድ ቤተሰቦቻችን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ሁሌም እንደምንለው ሳምንቱ ያማረ የተዋበ ጥሩ ጥሩ ነገር የምናስብበት ያሰብነው ተሳክቶ ደግሞ ጥሩ ነገር ደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን ዳኒሻል ሚዲያ ምኞታችን ነው። መልካም ሳምንት።